ለባለጌው ሴት በሴት ላይ እየደረበ ለሚያመጣው አንተ ሕግ ታውቃለህ እንዴ? ሕግ ድረስ ምንም ሕግ እንደዚህ ሰው በየሜዳው እየተንዘላዘል አድርግ እየተባልክ ያለው ነገር ገብቶሃል? ቤተሰብ እንድጠራልኝ ብቻ ነው የምፈልገው በሕግም ዘንድ ወይ ጉድ የዘንድሮ የትበሮች ግን ምን እንደመጣባቸው ፈጣሪ አምላክ ይወገው በተለይ በእርጉዝ ሴቶች ላይ ነው ደግሞ እንደዚህ ያለ ድርጊት የሚያደርጉትን ረ በጣም ያስጠላል ለአንዳንድ ግን ጭንቅላታችን እንዴት ነው የሚያስበው ቆይ እርጉዝ ሴት ጋር ነው መሆን ያለበት ወይስ ገና አይፎን ስጦታ የሰጠሽና የአንገት ብር እየሰጠሽ ስጦታ የሰጠሽ ልጅ ነው አብሮ መሆን ያለበት ማርያምን አንዳንዴ ላይ እንዴት ነው ሰው እንዴት ነው ጭንቅላቱ የሚያስበው? ኧረ ያስጠላል። እንግዲህ የምታዩት ውድና የተከበራችሁ ውዶችዬ ስለ ናሁም እና ስለ ውብዬ ነው። ናሁምና ውብዬ እንግዲህ ትናንትና ባያችሁት ቪዲዮ እንግዲህ ወደ ፖሊስ ጣቢያ ሂዳለች ማለት ነው ውብዬ። ናሁም ደግሞ እንግዲህ ያው ከዛች ልጅ ጋር ሁኖ እንግዲህ ጎርደሩን እየጠጣ ጎርደር ነው፣ ምን አው አው ቀይ ነገር ነው፣ እሱን እየጠጣ እንግዲህ ፊኛውን አድርጎ ቀኝ ፊኛ ምናምን እንደ ፍቅረኛሞች አድርጎ ፏ ብትን እያሉ ሁለቱ ይገኛሉ። ግን ናሆም ጭንቅላት ግን ይሰራል። አንደኛ ያገባው ሚስትን በቅዱስ ቁርባን ነው። ሲቀጥል ደግሞ ሲየት ልጅ ናት እርጉዝ ናት እንዴ ከጎኗ መሆን ያለብኝ ለዛችኛዋ ነው ለዛችኛዋ ለውብዬ ነው ወይስ ለአሁነኛው የመጠሹ ልጅ ነው አንዳንዴ እንደ መልካም ያደርግሃል መልካም ነው ምናምን ትባላለህ አዎ መልካም ነገር ስትሰራ እናቅሃለን ይ አንዳንዴ ጭንቅላት ግን እንደ ንፍጥ የተዘጋ ይመስለያል በእውነት ነው የምላችሁ እኔ በውብዬ እኔ ምን ነው እንደ በቃ የውብዬ እህት በሆንኩ ነው ያልኩኝ ማርያምን ነው የምላችሁ? እንደዚህ አድርጋ ያቃጠለሻትን እሷን ይዞ ጠፍጣፋ በማድረግ ጨጓራው እስከሚቃጠል መጠፍጠፍ ነበረ እንዴ ለነገሩ ግን ሴቶች ምን እየትናያር እየሄዳችሁ ነው? ምነው ወንድ ጣፋ እንደዚህ ይሄን ያል ትዳር ያለ ወንድ ላይ ፊጥ ካምንል እንዴ፣ ትዳር የሌለው ወንድ የለም? ምን ነው እዚህ ይሄን ያል ነውራችን እንደዚህ ምን ጥለው? እንዴ በአንዳንድ ጨምላቃ ሴት እንግዲህ ሁሉም ሴት ይባላል? ለምን እንዴ? ኧረ ስንቶቹ እህቶቻችን አሉ ማንነታቸውን በክብራቸው የማይደራደሩ እንዴ። ምን ነው እዚህ ያለው አዘልላችሁ ባለ ትዳር ሁለት ልይ ያለው ሂደት የሰው ትዳር ላይ ፊንጥ ፊንጥ የሚያደርጋች ውብዬ እንግዲህ ያንዴና የመጨረሻ አምራ ፖሊስ ጣቢያ ወስደዋለች። አለሽ፣ በቃ ቤተሰቦችን ጠርቻ አለው። ቤተሰቦችን ጥራ ስለዚህ አልፈልግም፣ ፈልግም መለያት ነው የምፈልገው፣ ይያለሽ ምን ያለ ያው እንግዲህ የባቄላ ነው የውሸታ ባቄላ ያለ እንደሚባለው እንደዛ እንባ ማምኮክ ነው አይደለም። የሰው ልጅ አንደኛ ከጥፋቱ መታረም አለበት፣ ሁለተኛ መታረም አለበት። በጣም በተደጋጋሚ ሲበዛ ግን ያስጠላል። በፊት በዛን ሰዓት ስንት ሙቅጣን ሙጥናን ብሎ እንደታረቀ ያውቃል። ሲቀጥል ደግሞ በቀደም እኔ እነሷን ነው የምትመርጥ ይህን የአንገት ሀብል አውልቅና ነ እንነጋገር ትዳርህን አትርፍ እያለ እናገረች እያለ እሷን አትናገሪብኝ ምን አደረገች መልካም ሴት ናት፣ ህይወቴ ናት። እኔ ማንነቴን ጠብቄ ነው ነው እንዴ። ድሮስ ሌባ ሰው ነው ሌባ ነው ይላል፣ ሸርሙጣ ሰው ነው ሸርሙጣ ነው ይላል። እንዴ ምን በአደባባይ እየታየ ያደል እንዴ? ምን ጭድና ገለባ አንድ ላይ ካደረ፣ እሳትና ገለባ አንድ ላይ ካደረ ሳይቃጠል ይቀራል? እንደዛ ብለህ አሰበው፣ ይሄ ለፋራፍ ንገረው። በእውነት አንዳንዴ ነው ያሰማ ሰው የትና የት እየሄድ እንደሆነ ውብዬ ደግሞ እግዚአብሔር ከአንቺ ጋር ይሁን፣ እመቤቴ። የማርያም በሰላም ትገላለሽ እህቴ።